ወደንም ጠላን የፍቅሪት ውስጥ መቼም የማይለወጥና ማይለወጥና ሊለወጥ የማይገባው አንድ ነገር አለ። ይሄ ምንድነው? ወንድ ልጅ የፍቅሪት ውስጥ ከገባ በኋላ ትዳር ከያዘም በኋላ ትዳር ከመያዙ በፊት ባለው ጊዜ ውስጥ እንደ ወንድ መሆን የወንድነትን ሮል ሊወጣ ይገባል። ያን ማናቱን በፍጹም ሊያጣ አይገባም። ወንድ ልጅ የፍቅር አጋሩን መውደድ፣ ማክበር፣ መታመን፣ መርዳት እነዚህ እነዚህ ነገሮች ማድረግ ግዴታው ነው። እነዚህ ነገሮች በፍጹም ሊጓደሉ አይገባም። ወይም ደግሞ እነዚህ ነገሮች ለድርድር የሚቀርቡ ነገሮች አይደሉም። ከዚህ በተጨማሪ ደግሞ የፍቅሬቱ መሪና ፕሮቫይደር መሆኑን በፍጹም ሊረሳ በፍጹም ሊዘነጋ አይገባም። ሰው ወንድ ልጅ የፍቅሬት ውስጥ ሮል ይሆነ ካልን እንዶ እንዳንተም ቦልድ ልትሆን ይገባል የፍቅሬቱ ውስጥ። ያ ማለት የፍቅሬታችሁ ውስጥ ፋይናንሻሊም ኢሞሽናልም ያሉ ነገሮች ላይ ዋነኛው ፕሮቫይደር ዋነኛው መሪ አንተ ነው። የፍቅሬታችሁን ጥበብ፣ ብስለት፣ ርህራሄ ምናምን በተሞላበት መልኩ ልትመረው ይገባል። ይህን ካላደረክና ከነዚህ ነገሮች ዝቅ ባለ ሮል ራስን ፕሬዘንት የምታደርግ ከሆነ ወይም ደግሞ እንደዚህ ካደረክ የመሪነቱን ድርሻ ለሷ ሰጣሃት ማለት ነው። ያ ማለት ደግሞ ከዛ በኋላ እሷ ለምታደርጋቸው ነገሮች በፍጹም ተጠያቂ ልትሆን አትችልም። ወይም ደግሞ ከዛ ላይ ፍቅርታችሁ ውስጥ የማይጥሙ ነገሮች ቢኖሩ ለነዛ ነገሮች እሷን ተጠያቂ ልታደርጋት አትችልም። ወይም ደግሞ ማለቃቀስ ብዙም ትርጉም አያመጣም። ከዛ በኋላ ምን እያልኩ መሰለህ? ሴት ልጅ ራሱን የሚያከብር ለራሱ ከፍተኛ ግምት ላለው ወንድ ወዳ ፈቅዳ ነው የምትገዛው። ግን ደግሞ ይህን ሁኔታ የሚረዱ ወንዶች፣ ይህን ሁኔታ የሚያውቁና የሚተገብሩ ወንዶች ቁጥር እንደ ብርቅዬ እንስሳ ከዕለት ወደ እለት እየተመናመነ እየሄደ ነው። ስለዚህ ከአንተ ጋር ስለ መኖር ሁልጊዜ እንድታለም እንድትመኝ የምትፈልግ ከሆነ ሁልጊዜም ሽልማት የነ ስጦታ የነ ብላ እንድትል የምትፈልግ ከሆነ የመሪነት ሮልህን በፍጹም ልታጣ ወይም ደግሞ አሳልፈ ልሰጥ አይገባም። እዚህ ጋር ግን አንድ ነገር ወቅ የበላይ መሆን ማለት ወይም ደግሞ መሪ መሆን ማለት ፕሮቫይደር መሆን ማለት ጨቋይ መሆን ማለት አይደለም። ተቆጣጣሪ መሆን ማለት አይደለም። አምባገነን መሆን ማለት አይደለም። መሪነት ወይም ደግሞ ፕሮቫይደርነት ከእነዚህ ነገሮች ጋር ምንም የሚያገናኘው ነገር የለም። እነዚህ ነገሮች ሊምታቱብህ አይገባም። ከዚህ በተረፈ ግን ዛሬ የምንመለከታችሁን አምስት ነገሮች በትክክል መተግበር የምትችል ከሆነ የትኛውም ሴት ወዳ ፈቅዳ ትገዛላለች፣ ትሸነፍላለች። የመጀመሪያው ማመን፣ የምትመሠረቱት የፍቅሬዎት ውስጥ የዛ የፍቅሬዎት መሪ ወይም ደግሞ የዛ የፍቅሬዎት ራስ አንተን ይህን ነገር በሙሉ ሐሳብ በሙሉ ልብ ልታመን ይገባል። ይሄ የፍቅሬታችሁ ጸንቶ እንዲቀጥል የምትፈልግ ከሆነ በጣም መሰረታዊ ነገር ነው። ግን ደግሞ በጣም ብዙ ወንዶች ይህን እውነታ ለመቀበል ሲቸገሩ እንመለከታለን። እሷ ከኔ በላይ ቆንጆ ናት። እሷ ከኔ በላይ ብዙ ጓደኞች አሏት። እሷ ከኔ በላይ ተደማጭ ናት። ከኔ የተሻለ ገቢ አላት፣ ከኔ የተሻለ በጣም ብዙ ሰዎችን ታውቃለች የሚሉ አይነት እሳቤዎች ወይም ደግሞ እንደነዚህ አይነት አመለካከቶች በፍጹም የወንድነት ሮል ሊያሳጡ አይገባም። ሶ ምን እያልኩ ነው? በመልክም በገቢም በሌላም መመዘኛ ከሷ ብታንስ፣ ግን ደግሞ የፍቅሬታችሁ ውስጥ ያንበሳውን ድርሻ ልትወጣ የሚገባው አንተ ነህ። ሴት ልጅ ለእንደ እነዚህ አይነት ወንዶች ወዳ ፈቅዳ ትገዛለች። ቀደም እንዳልኩ፣ ከዚህ በተቃራኒው ግን ቀደም ብለን በዘረዘርናቸው መስፈርቶች በሁሉም አንተ ተሽለህ ግን ደግሞ የፍቅር ቤታችሁ ውስጥ የምትልፈሰፈስ አይነት ወንድ ከሆንክ ዘንድ ከዛ በኋላ በፍጹም እምነት አጠልብህ። ፎር ዲፍረንት ሪዝንስ አብራህ ልትቆይ ወይም ደግሞ ትዳር መስረታችሁ አብራችሁ ልትሆኑ ትችላላችሁ፣ ግን ደግሞ በጣም ብዙ ነገሮች ላይ እምነት እንደማታሳድርብህ በተለያዩ ነገሮች ልትመለከት ትችላለን። ስለዚህ እምነት እንዲጣልብህ የምትፈልግ ከሆነ መጀመሪያ በራስህ ልታመን ይገባል። እምነት የምታሳድርባት ደግሞ በቃላት ጋጋት አይደለም። እኔ ራስነኝ ነኝ እኔ እንትን ነኝ ምናምን እያልክ ብትል ደገፍ ብላ ነው። ምስቅብ የምትላቸው ነገሮች በሙሉ የምታምን መቼ ነው? በተግባር ስታሳያት ብቻ ነው። ስለዚህ እነዚህ ነገሮች ተግባር የማድረግ የምትፈልግ ከሆነ ህግ ሁለትን መተግበር ወይም ደግሞ ሁለተኛ ላይ የምንመለከተውን ነገር መተግበር የቅድ ነው። ሁለተኛው የእሷን ማረጋገጫ ለማግኘት አትጋጋጥ። እሷን ለማስደመም ወይም ደግሞ የእሷን ይሁኝታ ለማግኘት የተለያዩ ነገሮች ላይ የምትጋጋጥ አይነት ከእንደዚህ ነገሮች በፍጥነት ልትታቀብ ወይም ደግሞ ልታቆም ይገባል። እነዚህ ነገሮች በዚህ ጊዜ ሁለት ነገሮች ብቻ ነው ልታደርግ የሚገባው። የመጀመሪያው ራስህን መሆን ነው። ራስህን ስትሆን አንተ ባልገባህና ባላሰብከው መልኩ እሷ በአንተ መደመን፣ በአንተ መማረክ ትጀምራለች። ሁለተኛው ነገር ማድረግ ያለብህ ነገሮችን በወሬ ሳይሆን በተግባር የምታሳያ ነሱ ልትሆን የሚገባው። ስራ ቦታ ላይ በጣም ከማንም የተሻልክ እንደሆንክ ከምትነግራት ይልቅ በስራ የተሻሉ ነገሮችን በማድረግ ልታሳያት፣ ልታሳምናት ይገባል። ሰው ሁለተኛው ጌ ነው። ሶስተኛው ውሳኔ ሰጪ ሆን ጤነኛ ፍቅርት ውስጥ የትኞቹም አይነት ውሳኔ የሚፈልጉ ነገሮች ሲመጡ እነዛ ነገሮች መወሰን ያለባቸው በጋራ ነው። በጋራ ውይይት አድርጋችሁ የፍቅር አጋርን ሐሳብ አዳምጠ ያንተም ተሰምቶ ዘንድ ከዛ በኋላ ነው ወደ ውሳኔ ትሄዱ የሚገባው። ግን ደግሞ ያ ካሄድ እንደተጠበቀ ሆነው ወይም ደግሞ ያ ውነታ እንደተጠበቀ ሆኖ ውሳኔዎች ሲሰጡ አብዛኛውን ሮል መጫወት ያለብህ ወይም ደግሞ የአንበሳውን ድርሻ መወጣት ያለብህ አንተ ነው። ይህን እንዴት ማድረግ እንደምችል እንመልከት። የመጀመሪያው ሀሳብን መጀመሪያ ያሽራድረግ የእሷንም ሀሳብ አዳምጠ ግልጽ ያሉን ወይም ደግሞ ያልገቡ ነገሮች ካሉ እነዛ ነገሮች ጠይቃት። ፍላጎትን ሳትደብቅ ሳትሸራርፍ አንድ ባንድ ልትነግራት ይገባል። የምታዳምጣት መልስ ለመስጠት ሳይሆን ለመረዳት ሊሆን ይገባል። በእሷ ቦታ ሆነ ነገሮችን ለመመልከት ጥረት የምታደርግ አይነት ሰው ልትሆን ይገባል። ሁልጊዜም የመፍትሄው አካል አድርጋት። ከዚህ በተረፈ ደግሞ ውሳኔ ከወሰናችሁ በኋላ ለሚመጡ ለየትኞቹም አይነት ኮንስኩንሶች ዝግጁ እንደሆን ልትወጣ፣ ልትቀበል ኃላፊነት ልትወስድ እንደምትችል በግልጽ ልታሳየት ይገባል። ሰው እነዚህ ነገሮች ስታሳያት የፍቅር ቤታችሁ ውስጥ ውሳኔ ሰጪ ዋነኛው ውሳኔ ሰጪ አንተ እንደሆንክ እንድታምን ታደርጋታለህ ማለት ነው። አራተኛው የሆነ አይነት ውለታ እንድትውል ልጠይቃት ይኸው፣ ልጅ ጋር የሆነ ነገር እንድታደርግልህ በተትና ከጠየቃት በኋላ ያን ነገር ማድረግ ስትጀምር ለምን እንደዛ እያደረገች እንደሆነ ጭንቅላቷ ውስጥ ጥያቄ መፈጠር ይጀምራል። ለምሳሌ ምን አይነት ጥያቄ ልጠይቃት ይችላል መሰለህ? የሆነ ምግብ አጣፍጦ ለመስራት ምን ምን አይነት ቅመሞች መጠቀም አለብኝ ብለህ ብትጠይቃት ከዛ በኋላ መጠቀም ያሉብህን ኢንግሪዲየንት መዘርዘር ስትጀምር ግን ለምንድን ነው ይህን ነገር እያደረግኩ ያለሁት አይነት ነገር ጭንቅላቷ ውስጥ መመላለስ ይጀምራል። ለምን እኔን ጠየቀኝ፣ ለምን እኔን መረጠኝ፣ እኔ ስለምድነው እንደዚህ ምጽፍለት ወድጄ ይሁን ምናምን የሚሉ አይነት ሀሳቦች ወደ አእምሯ መመላለስ ይጀምራሉ። በዚህ ጊዜ ውስጥ የመጨረሻው በግልጽ የተቀመጠ ህግ ይኖር አይል ሴት ልጅ በምንም መልኩ ከክብር ዝቅ እንድታደርግ ወይም ደግሞ ዝቅታ ነው ብለህ የምታምኑ የምታስበው አይነት ሁኔታ ውስጥ እንድትከት በፍጹም መፍቀድ የለብህ። ለምሳሌ የሆነ ቦታ ልትገናኙ ተቀጣጥራችሁ አንተ በተባልኩ ሰዓት በቀጠሯችሁ ቦታ ተገኝተ ከ15 እስከ 20 ደቂቃ በኋላ እንደማትመጣ ብትነግርህ ወይንም ደግሞ ስደውላት እንዳልቻለች ብትነግርህ ከዚህ በላይ የሚደብር ሁኔታ ወይንም ደግሞ ከዚህ በላይ የሚደብር አይነት ስቅታ የለም። እንደዚህ አይነት ሁኔታ ብዙዎቻችሁ አጋጥሟቸዋል ብዬ አስባለሁ። ዘን ከዚህ በኋላ በዚህ ሁኔታ ብናገራት ወይም ደግሞ በዚህ ምክንያት ዛሬ የሆነ ነገር ብላት ነገላጣት ወይም ደግሞ ላላገኛት እችላሉ በሚል እሳቤ ይሄንን ነገር ዋጣ አድርገህ ለሌላ ቀጠሮ የምትደራደር አይነት ሰው ከሆንክ እመኔኝ፣ ተመሳሳይ ነገር ደግማ ደጋግማት አድርግብሃለች። ምናልባት እዚህ ጋር አሳማኝ ነገር ሊኖራት ይችላል ወደ አንተ መንገድ ጀምራ የሆነ ያልተጠበቀ ነገር ገጥሟት ሊሆን ይችላል። ያልታሰበ ድንገተኛ ነገር ማንም ሰው ሊገጥሞ ይችላል፣ ገጥሟት ሊሆን ይችላል። የዚ አይነት ኬስ ከሆነ ቶለሬት ልታደርገው ትችላል። ግን ደግሞ የገጠማትን ነገር አንተ ሳትደውልላት በፊት ራሷ ደውላ ልትነግረህ ይገባል። ይሄ ብቻ አይደለም፣ እንደማትችል ቀድማ ካወቀች ቀድማ ልታሳውቅህ ይገባል። ሰው እንደነዚህ አይነት ነገሮች ደግማ ደጋግማ እንድታደርግ ምትፈቅድ ከሆነ ሁልጊዜም ጊዜም ታሪክ ራሱን ሲደግም ነው የሚኖረው ማለት ነው። ከዚህ በተጨማሪ እሷን ለማግኘት ስትል ብቻ በጣም ብዙ ፕሮግራሞች ካሉና እነዛን ፕሮግራሞች ሰረዘ ሁልጊዜ የምታገኛ ተነሱኩ ወንክ ከሆነ ጊዜ በኋላ በህይወት ለየትኞቹ ነገሮች ቅድሚያ ሊሰጡ እንደሚገባ የማታውቅ አይነት ወይም ደግሞ ስለ ፕራዮሪቲስ ምንም አይነት አንደርስታንዲንግ የሌላ አይነት ሰው መስለ ነው የምትሰማት ወይም ደግሞ የምትሳለው እንደዛ ነው ሰው በተቻለ መጠን በግልጽ የተቀመጡና ሊጣሱ የማይገባቸው ወይም ደግሞ ማትደራደርባቸው ጉዳዮች እንዳሉ ልታሳያት ልታሳውቃት ይገባል